ያ ሰላም እንዴት አምሮባቸዋል! ማሻላ እውነት፣ በጣም አምሮባቸዋል። በጣም ነው ደስ የሚሉት። ማሻላ ያ ወንድማችን ኢሳቅ የኤፍጣር ፕሮግራም አድርጎ አብርሽ እና ሩታና ዳኒ ጽጌት የኤፍጣር ፕሮግራም አድርጎ ጋብዟቸዋል ማለት ነው። እነሱም እንግዲህ እንደዚሁ ግብዣያቸውን አክብረው ተገኝተዋል። በጣም ደስ የሚሉት እውነት ለመናገር ማለት ነው። እንግዲህ አንድ አይነት ሆነው ነው የቀረቡት በጣም ደስ ይሉ ነበረ ማለት ነው። እዚ ያኔ እንግዲህ ታቁታላችሁ፣ ቀልጣፋ በሰው ቤት እንግዲህ እያስተናገዳቸው ነበረ ማለት ነው። እኔ ምለው ወንድማችን ኢሳቅ ማለት ነው የአረብ ዘር አለበት፣ እንዴት ማሻአላ ማሻአላ ብያለሁ። እውነት የሆነ ተንዶራሁን ሲለብስ ማለት ነው ቆጭ አረብ ነው የመሰለው። ማሻላ ብያለው። በጣም ቆንጆ ነው። ማሻላ ብያለው። እና በጣም አምሮባቸው ነበረ። በአጠቃላይ ሁላቸውም ማለት ነው ሴቶቹም ወንዶቹም፣ ዳኒ አብረሽ፣ እንደውም እንዴ አንተ ለራስህ እንዲህ አምሮብህማ እኛስ እንዴት ልብስ ሳታዘጋጅልን ሲሉት፣ አረ እንዴ ተዘጋጅተዋል ብሎ የተዘጋጀውን ልብስ ሰጣቸው ማለት ነው። በጣም ነው ደስ የሚሉት ሀቂቃው ማለት ነው እነሱም አክብረው አንድ አይነት ልብስ እንልበስ ማለታቸው። እሱም ደግሞ ያው እነሱን አክብሮ ጠርቷቸው ልብሱን አዘጋጅቶ መጠበቁ በጣም ነው ደስ የሚሉት ሀቂቃ ማለት ነው። ያው ሀገራችን በነገራችን ላይ እንደዛ ነው፣ አብሮ ለሚባላው አብሮ ነው የሚጠጣው። ሶሻል ሚዲያ ያለው ነገር ነው እንጂ ሌላ ሀገር ውስጥ ያለው ነገር በጣም ነው ደስ የሚሉ ማለት ነው። ሀገራችን ያው ሁላችንም አብዛኞቻችን እናውቃለን በሀገራችን በአካባቢያችን ያው ከክርስቲያን ጎረቤቱ ሙስሊም ጎረቤቱ ክርስቲያን ያኔ እየተጠራራ አብሮ የሚበላ አብሮ የሚጠጣ ሰው ነው፣ ሕዝብ ነው ማለት ነው እና በጣም ነው ደስ የሚለው። እና መከባበሩ አብሮ አብሮነቱ በጣም ደስ ይላል ማለት ነው። እና እንደዚህ መከባበራቸው በጣም ነው ደስ የሚለኝ ሀቂቃው ማለት ነው። ምክንያቱም ሙስሊሞች ስጠራ ላይ ሲገኙ ብዙ ጊዜ ክርስቲያኖች እጃብ የማይለብሱት እጃብ አድርገው ወንዶቹም ጀላቢያ ለብሰው ሲቀርቡ ወላይ በጣም ነው የማደንቃቸው ማለት አክብሮታቸውን በጣም ነው የማደንቅላቸው ማለት ነው። እና በጣም በጣም በጣም ይደነቃል አክብሮታቸው ማለት ነው። እና በጣም ደስ የሚሉ ጓደኛሞች ናቸው ማለት ነው። እንግዲህ ኢሳቅም ወንድማችን ያው ረመዳን ሊያልቅ ስለሆነ እንግዲህ በመጨረሻዎቹ ቀናቶች አይ ኤፍጣር ፕሮግራም ማ ሳላደርግላቸው እንዳያመልጠኝ ብሎ ጠርቷቸው እነሱ አክብረው ተገኝተው በጣም ደስ ሲሉ ነበረ ማለት ነው። እናላችኋለሁ ውድ ቤተሰቦቼ፣ እናንተም ሀገር ውስጥ ያላችሁ ወይም በሀገር ውጭ ያላችሁ እፍቃር ጓደኞቻችሁን ያልጠራችሁ እንዲሁም ቤተሰቦቻችሁን ያልጠራችሁ ያልጋበዛችሁ፣ እኔው ረመዳን ሊያመልጣችሁ ነው። ቶሎ ብላችሁ ቤተሰቦቻችሁን ጓደኞቻችሁን ጠርታችሁ አያስፈጥሩ። ከዛ ከዛ ከሁሉም ከሁሉም ማለት ነው ምስኪኖችን የተቸገሩትን የተራቦትን ብታስፈጥሩ የተሻለው ማለት ነው። ያው እንግዲህ ይሄ ማለት ቤተሰብን፣ ጓደኛን አታስፈጥሩ ማለት አይደለም። ከተቻለ ደግሞ ካለ ደግሞ የበለጠ ደግሞ አጅር የሚያስገኘው እሱ ነው። አንድ እንኳን የተራበ ሰውን መንገድ ላይ አግኝተን ብናስፈጥር ከሁሉም ያው እነዚህ ሰዎች ያው ጓደኛ ስለሆኑ እንጂ የተቸገሩ ሰዎች አይደሉም፣ ያጡ ሰዎች አይደሉም ማለት ነው ግን ቤተሰብን ስናስፈጠር እንዲሁም ጓደኛን ስናስፈጠር ያጡ አይሆንም። እንደ ምርጫ ያው እንግዲህ ለመገባበት ሲባል ነው፣ ግን ያጡትን የተቸገሩትን፣ ፍጡር የሌላቸውን አንድ እንኳን ራት በልተው የሚያድሮ የሌላቸውን ደግሞ ብናስፈጠር በጣም የተሻለ ነው ማለት ነው። እንግዲህ አላህ ስብሀኑ ተዓላ ረመዳንን በሰላም ያስጨርሳል ማለት ነው። እንግዲህ አሁን ቀሪዎች ጥቂ ይሄ ጣራ ቀናቶች ናቸው። ቀኑም አለፈ ማለት ነው። ሱብሃንአላህ በጣም በጣም ነው የሮጠው የዘንድሮ ረመዳን። አላህ Subhanahu Ta'ala እንግዲህ ቀጣዩን ያደርሰን አያደርሰን የምናውቀው ነገር የለም። አላህ Subhanahu Ta'ala ቀጣዩን ያደርሰን ማለት ነው። ከቤተሰቦቻችን ደግሞ የምንጽው ያደርገን እላችኋለሁ። ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል፣ መልካሙን ሁሉ እመኘላችኋለሁ። በዱዓ መረሳት ሳላችኋለሁ። አላህ ይጠብቃችሁ። በያላችሁበት ሰላም አለይኩም ወራህመቱላሂ ወበረካቱሁ።